ይፈቅራል ኔማር። እኔ እኮ እንደዚህ ልጅ እንደምትወጂ ጅባቅ ኖሮ በየቀው ነበር አንዳንድ ልጅ ማመጣልሽ። እንዴ ም ምን ሆኑ? ይሄ ኩንታል የሆነ ሰውዬ እዚህ ቤት ውስጥ እያለ ሰላም አለ ብለሽ ነው አናጋው ነው እንዴ እንደዚህ ምትይው። ቅድም የሆነ ነገር ትዝ አለኝ ብዬ ቀለበቱን ተቀብዬሽ አልወጣውም ነበር እና አስመረመርሺው። እዚህ ወርቅ እየያዙ አራጣ የሚያበድሩ ሰው እሳቸውን አቅ ነበር እሳቸው ጋ ሂጅ ነበር እና አልማዙን አስያሽው። ማሲይዘውማ ምን እንደሆነ ነው ያውቃል አንተማ ሰላም ነው። ግን ልም ብለ ጠፋኩ ትንሽ ራሴን ቢጅ ላግ ብዬ ነው እንዲ። ገና ከሁኑ ትዳር የሰለቸህ ትመስላለህ። እየቀለድክ መሆን አለበት። ምን እቀልዳለሁ? ገና ካገባ ሁለት ወር ሳይሞላ ሚስትህን ቤት አስቀምጠህ ለስራ ተፍተፍ ስትል ምን ልበል ብለህ ነው? አንዳንድ ማስተካከላቸው ነገሮች ስለነበሩ ነው። ደግሞ ማይ ቤሰጠች ስጦታ ጫጉራችን እንደ ዱባይ ላይ ነዛና ይከርም ነው ጌዲ። በእርግጥ ለአንተ ከዚህም በላይ ይገባሃል። ዛሬ ግን አንድ ነገር ላማክረ ነበር የፈለግኩ። ያው ሄለን ነግራለች ብዬ አስባለሁ። እኔና ናርዲ በጉድ ፌቻ አንዲት ልጅ እናሳድግ ወስነን ነበር። ስለ እናቷን በደም ነግረኛለች። ግን ይህ ነገር ቢቀርባቸው አይቻልም ማለት ነው? የሳይቦ ምንም ደስ አላለኝም። በኋላ ደግሞ የሆነ መዝ እንዳያመጣባቸው ብዬ ነው። ናርዲ ስትሰማ ሌላ ልጅ አምጥተን እናሳድጋለን ስላት ሞቼ እገኛለሁ አለች። የልጅቷ እናት ደግሞ የጠየቀችው ገንዘብ በጣም ብዙ ገንዘብ ነው። በእርግጣና እንደዚህ ሰዎች አሉ ማለት? የወለዱትን ልጅ የሚሸጡ ማለት ነው? የሚገዙ ሰዎች የሚያገናኙ ደላሎች አሉ። ስለ ለምን ሊመስላል? የውጭ ጉዲፈቻ የቀረው ልጄን እስከ ዛሬ ያሳደኩበት 400 ሺህ ብር ካልሰጣችሁኝ፣ አረ እንደውም የሆነ ፈረንጅ እየፈለጋት ነው ብሎ ልታጫርተን እንፈልጋለች። በህገ ወጥ መንገድ ሲያስ ነው አላ። ደሞ ህገ ወጥ ባል ነገር እያለ ህጉ ብቻ ምን ያደርጋል። ዛሬ ጠየቀችውን ገንዘብ ሰጥተን በፍርድ ቤት ጉዳዩን ለመጨረስ ወስነን ነበር። ታዲያ ለምን ልርዳ? ወንድሜ ገንዘብ አስፈልጎ ነው? አረ እስከ ዛሬ የሰጣችሁንም አልጨረስ ነው። እኔ ያው እንደማኝም ቢሆን አጠገቤ ብትሆን ደስ ይለኝ ነበረ። ማለት ገንዘቡ ስጣት ምስክ እንደሆን ፈልገህ ነው ያው እንደዚያ ነገር። ቆይ ግን የልጅቱ አባት ስለዚህ ነገር ያውቃል እንዴ? አዎ ያውቃል። ገንዘቡንም ከእሱ ጋር እኩል እንደምትካፈል ነግረኛለች። አባቷ እስር ቤት እንዳለ አልነገርኩም እንዴ? እራል ነገርከኝም። ጭራሽ እስር ቤት ነው ያለው? ለዚያውም በከባድ የዝርፊያ ወንጀል ተከሶ ኗ። ፍርድ ቤቱ ግን የአባቷን ፍቃድ ይጠይቃል አይደለ? እሱማ ግድ ነው። ግን አታስብ ወዳጅ፣ ብቻ ንቴና ድን ፍላጎት አሟላት ደግሞ ትንሽ የያዘን የገንዘብ ጉዳይ ነው እንጂ እናትና አባቷ ልጅ ታለ ተስማሙና ፍርድ ቤቱ ካጸደቀላቸው እናንተ ምን የሚያስባቸው ነገር አይኖርም። እስኪ እንዳፈ ያርግለን። እኔ ነገር ከመጀመሪያም ጀምሮ ምንም ነገር አላማርኝም። ልጅ ልጅ ስትል ሌላ ጥይት እንዳታመጣ ብዬ ፈራው። ተቀልሽ የአንቺን የልጅ ጉጉት ሳይ ለእኔ ራሱ ስጋት ጀመረኝ። አንቺ ደግሞ ቆይ ምን የሚያሰጋሽ ነገር አለ? እኔ እንጃ ምናልባት ከሁለት አንዳችን ተመሳሳይ ችግር ሊኖርብን ይችላል ብዬ ይህ ማጭራሽ ማየም ስጋት ነው። በተለይ እናቱ ስትወልድ ነው መጣው ካለች በኋላ ለማንም አልተናገርኩም እንጂ ጭንቀት ውስጥ ነው ያለሁት። እስካሁን ግን ምንም የለም። አንቺ ደግሞ በዚህ ሁለት ወር ውስጥ ምን ይፈጠራል ብለሽ ነው? አይ ምናልባት ትላንት ሶሲ ላያየሁት ነገር አንቺ ላይም ተከስቶ ከሆነ ሶስና ላይ ምን ተከሰተ? አንዱ ዝም ብሎ ወደ ላይ ሲያስመልሳት ነው ያለው። አንቺ ደግሞ ወደ ላይ ያለው ሁሉ አርግዟል ማለት ነው? ቆይ ደግሞ ሶሲ ፍቅረኛ ያላት እንዴ? አናጋውን አታውቂውም? እንደውም ከእኛ ቤት ማይጠፋው አረቤታችንንም ተከራይቶታል። እናሱ እጮኛዋ ነው እያልሽ ነው። ውስጣቸውን አያሳዩም እንጂ ሁለቱም በጣም ነው የሚዋደዱት። ልክ እንደዛ እንደኔና እንደ በረከት በይሁ። ታዲያ ለምን አይጋቡ? ለጊዜው የእነሱን ጉዳይ እናቆየውና እነ ጌዲውን ጋር ደዊላቸው እንዲ እነጩና ገር እኩ እንሄዳለን። ሰዋቱን ገደሉት እኩ ገና ደግሞ ፍርድ ቤትም እንሄዳለን። ጌዲ ቴክስት አርጎልኝ እየመጣን ነው ብሎኛል። አሁን ሴ ነገር አልቆልኝ እፎ ይባልኩኝ በጣም እያመመሽ እኮ ነው ሶስዬ፣ እባክሽ እሺ በይኝ ነው ወደ ሐኪም ቤት ነው እንጂ፣ ስንቴ ነው የምነግርሽ? አውቃለሁ በሽታሽ እኔ ነኝ ግን መድኃኒት ያሉት ሐኪም ቤት ነው ሶስዬ። መድኃኒቱማ ጭራሽ አንተን በአይን ያለማየቴ ነው። እሺ እኔ የምልሽ ሶስዬ ያው ግን ቢሆንስ ምንድን ነው የሚሆነው? አይ ምናልባት አንቺ እንዳሰሹ ያመመሽ ጨጓረሽን ባይሆንስ ሶስዬ አልገባኝም። ቆይ ምን አስበህ ነው? አይዞሽ ሶስዬ አምጪ ብዬ እንዳሯሯጥኩሽ ውሰድ ብለሽ አታሯሩጪኝ፣ እሺ? እራንተንስ ጎርፍ ይውሰድክ። ታውቂያለሽ? ሶስዬ በህይወቴ በጣም ከምናፈቃቸው ነገሮች አንዱ አይኔም በአይን ማየት እኮ ነው። እንዴ እመነኝ፣ ከዚህም በኋላ ልክ እንደ ድሮ ከአይንክን የምታየው በመስታወት ብቻ ነው። እንዲያውም ሶስዬ ይኸውልሽ ሴት ልጅ መወልዶ። እንዴ የነበረከት ልጅ ለካ ሴት ነች። በቃ እንዲያውም ወንድ ይሁንልኝ ሶስዬ። ቀይር ይወርድ ሰውዬ መቀባጠሩን ትተን ለመንግቢያችንን ለምን ግቢያችንን ለቃ አትወጣም? ተይ ሶሲዬ፣ ወለሽ ተይ ብየሻል። በኋላ እራስሽ እንዳይቆጭሽ። እሚቆጨኝስ ድጋሜ አንተን ካመንኩኝ ብቻ ነው። ለማንኛውም ሶሲዬ በግምት መድኃኒት ከምትወስጂ እኮ ምርመራ ብታረጊ አሪፍ ነው ሶሲዬ። እሺ አይበለውና ይበለውና፣ እሺ ይበለውና፣ ያንተን ልጅ አረገዝኩ ይባል፣ ከዚያስ? ተወልጀዋለሻ ሶሲዬ። ወልጄውስ? እናሳድገዋለና ሶሲዬ። እኔ እኮ እንደሌሎች ወንዶች አይደሉም። አፍንጫሽ ላሽ ያለሽ ምሽ? ሶሲዬ እናሳድገዋለን እንዴ ልጅ ንፍጡን እየላሰ ሊያድግ ነው። ብቻ ሶስዬ ፈጣሪ ብሎት አንቺ ውለጅ ልኝ እንጂ እንዴት አይነት አባት እንደመሆን አሳይሻል። ይኸውልሽ አሁን እንደምታይ ቀይልኝ አይደል፣ ለልጅ ግን ማለት ነው የቀይ ጥቁር ነው። እውነቴ ነው ልጅ ሶስዬ፣ ይሄ ሰው ተወሉ ይደግ እንጂ ይኸውልሽ፣ በቃ ድንጋይም ቢሆን ይሸከማል። ሶስዬ ድንጋይ እንጂ ዊ ዊ ዊ ዊ ዊ ይቅርብክ፣ ራስህንማ አትሸከመውም፣ ሰው የተሸከመክ አይበቃም እንዴ? እና ሶስዬ አሁን አክንቤት አንሄድም። አልሄድም እንደውም፣ አሁን ተሽሎኛል። ማስመለሱም ሌላውም ሁሉም ነገር ትቶኛል። ስለዚህ ልጅ የሚባል ነገር የለም ማለት ነው። እንዲህ አጓግተሽኝ ማቀር ምሽ እንደውም፣ ልንገርክ አይደል ከትላንትና ወዳ የሆነ ማይስማማኝን ምግብ ስለበላው ነው ያመመኝ። እንግዲህ ምን ትሆን ቢሆን ምግብ ሶሲዬ፣ የምግብ መመረዝ ሊሆን ይችላል። ዶክተር ቢያየሽ ጦርነው ሶሲ፣ ተይስምኝ እንሂድ፣ ሐኪም ቤት እንሂድ። ደህና ነኝ አልኩህ እኮ ይኸው፣ በቃ ደህና ነኝ። ለምን ለምን ማለት ለምን ደህና ሆንሽ ነው? በልናቴ እኔ ውስጥ ስራ አለኝ። እሺ አንተም ወደ ዙሪያ ትክ ደግሞ ትክክለኛውን የአልማት ቀለበት ይዘህልኝ ከመጣህ አሁንም እድሉ ልሰጡ ዝግጁ ነኝ። ግድ የለም ግድ የለም። እሺ ግድ የለም። እንደዚህ እንደቀለብሽብኝ አቀሪም እሺ ወይ ማን ነው ግን ስለዚህ ያለ ማስቀለበት የነገራት ጠፍቷል። በኔ በኩል ታምራቱ እንደቀጠለ ነው። እባክሽ እንዴት ልጅ አትወድም ብለህ ነበር እንዴ የምታስበው? ቆይ እንደዚህ ልጅ የምትወጅ ከሆነ ለምን ሌላም አንጨምር? ወደፊት የኑሮ ሁኔታችንን እያየን ይቀራል ብለህ ነው? ማን ያውቃል፣ ተአምራቱ የማያልቅበት ፈጣሪ፣ ወይ በተአምሩ ለእኛም የራሳችን ልጅ ይሰጠን ይሆናል። እናቷ ግን አልገረመችም። ልክ ገንዘቡን ስታገኝ ዛሬ እኔ ጋር ትደርስላት፣ ምንም እንኳ አላንገራገረችም። ለማንኛውም ዛሬ ባይሆንም ነገ የፍርድ ቤት ጉዳዩን ጨርሰን ህጋዊ አሳዳጊ መሆናችን ማረጋገጥ አለብን። ልክ ነክ። እናንተ እኮ ደከማችሁ እንጂ ዛሬም ሊሆን ይችል ነበር። ችግር የለውም። ዛሬ ባይሆንም ነገ ይደርሳል። ገና የፍርድ ቤቱን ጉዳይ ቶሎ ሊያልቅ ይችላል። በዛ ላይ ደግሞ የአባቷን ጉዳይ ይጣራ ሊባል ይችላል። የዴኔ የምርመራም ሊጠይቁን ይችላሉ። እንደዛ እንኳ የሚሉ አይመስለኝም። በዛ ላይ ደግሞ ሄለን ስስትን እርጉዝ ሆና አቃት አለሁ ብላኛለች። መቼም እነሱ ካሉ ካሉ እኛ እንከለክላቸው። ምን ነው እናቷ መሆኗን ተጠራጥረሃል እንዴ? ገንዘቡን ስሰጣት እንደ ዕቃ እኮ ነው አንጥልጥላኝ ሰጠችኝ። መጠራጠር ይነሳኝ እንዴ? ናርዴ፣ እኔ በቃ አዎ። እባክሽ፣ ተረጋኪ አንዴ ከተፈጠረ በኋላ ምንም ማድረጋችም በቃ የማይቀየር እውነታ ነው። በቃ የልጅ እናት ልትሆኚ ነው። ወይኔ ቤተሰቦች ድሮም አንድ ሆነህ ካስቸገረከኛል፣ አሁን ደግሞ ይህም ፊት ሁለት ልታረገው ነው። ስስጥዬ የአዲሱ ቤትሽ ነው። እሺ፣ ከዚህ በኋላ እዚህ ነው የምትኖሪው። ሶሲ ምን ሆነሽ ነው? ምንድን ነው ሶሲ፣ የተፈጠረ ነገር አለ? እን በጣም ሲያመኝ ወደ ሐኪም ቤት እጄ ነበር እና ምን አሉሽ? ብቻ የጠረጠርኩት ነገር እንዳይሆን። እሷ ናት ልጅቷ? በጣም ነው የምታምረው። እኔ እስቲ ልሳምሽ የኔ ቆንጆ። የናርዲን ጥያቄ መልሽላት እንጂ። ሶስት ሳምንት ሆኖታል ነው የሚሉት በሽታው ነው። አንተ ደግሞ ዝም በል እስቲ። ሶስዬ እኮ በጣም ደስ የሚል ዜና ነው። እስኪ እኔ ልሳምሽ። ናርዲ ግን እያሾፍሽብኝ ነው አግብቼ እኮ አይደለም የምወልደው። ይሄ አይረባ አስገብቶ ነው ያስወለደኝ። አሁን አላቅልሽም ቢለኝ ምንድን ነው ምሆ ነው? እናት ነዋ። ሌላ ምን ትወኛለሽ? ብቻ ሌላ ነገር ለማድረግ አላሰብሽም አይደል? አንቺ እራስሽ ምን እያልሽ ነው እንዴ? ትክክል ነው እንዴ የምትዩው ነገር? ሲጀመር አናጋው እሺ ነው የሚልሽ? አባትነትን አግኝቶ ነው እንዴ ኔስ ስቴክ ፍልሽ ችግር እኮ ይሄ ነው። ልጆች ገና አደግ ሲሉ ጥያቄ ያበዛሉ። አሁን አያርገውና እሺ፣ የእሷ ሲቀር እናትና አባቴን ምንድን ነው የምላቸው? ሶሲ፣ ነገሩን በጣም እያካበድሹ ነው። ቆይ ስለዚህ ነገር አናገው ያቀር ማን ነግሮት? ስለዚህ በቃ በኋላ ሲመጣ ቆንጆ ሰርፕራይዝ አዘጋጅተን ትነግሪያለሽ። ብቻ እንደ አንዳንድ ወንዶች ይሄ ሰርፕራይዝ መርዶ እንዳይሆንበት። ለነገሩ ቅድም ሲደውልልኝ ይህንን ከማወቅ በፊት አባት መሆን እንዳማረው ነግሮኛል። እና ዝም ብለሽም ትጫነቂው አይገርምሽም። አናገውማ ከኔ ቀድሞ አባያ አይባላትም ስስቴ አዎ ከዚህ በኋላ ስስቴ ብለን ነው ምንጠራሽ። አንቺም ከዚህ በኋላ እኔን አባዬ ብለሽ ነው ምጠሪ። ቅሪልሻ እኔንስ ማንበኝ ያልኩሽ? እማዬ የኔ ጣፋጭ ተበዝ ልጅ። እኔ አሁንስ ለየትኛው እንደማለቅስ ነው ግራ አይገባኝ። ለማንኛውም ፈጣሪ ያሳድግላችሁ እና በመጨረሻ ነበረ ከተባለ ልጅ ሆነ ማለት ነው ያው እንግዲህ ነገ ሁሉም ነገር በፍርድ ቤት ካለቀ ደግሞም ያልቃል ብታይ ሁለቱም እንዴ ደስ እንዳላቸው ከዚያ ሁሉ ስቃይ ወጥተው ይህን ትልቅ ጸጋ ማየታቸውን ሳስበው ግን በእርግ ለምታገ ሳይ ሁሉም ይደረግለት አይዞ እኔ እናንተም ቆንጆ ቆንጆ ልጆች ይኖሩናል ታዲያ እንዴት የጀመሩ እማዬ እንዳለችው ማቋረጥ የለው አታስብ ፈጣሪ ፍቀድ እንጂ አላቋርጥም አረ ሲቀንድር ነው እን አመረቅሽ እንዴ እውነት ግን በዚህ ምድር ላይ እንደኔ አይነት ደስተኛ ሰው ይኖራል እውነት ግን ደስተኛ ነሽ ታውቃለህ የሆነው ነገር ሁሉ ተኝቼ የማልም እንጂ እውነት እውነት እየመሰለኝ አይደለም። እና ቅስተሽ አልፈልግም እያልሽ ነው። ህልሙ ከሆነ እስከ ዘላለሙ ባልነቃ ደስታኝ ነው። አይዞሽ ህልም አይደለም። ደግሞ ይን የሚወት ኮ በአንቺ ታድሶልኛል። መቼ የማርሰች ባለቤት አይነሽ። እንዲህ እንደተፋቀረን ግን የምን ዘልቅ ይመስልሃል? ምን ነው ፈራሽ እንዴ? አልፈራ ተስፋ ከመቁረጥ አንስቶ አንተን የሰጠኝን ፈጣሪ መቼም ሊለይ አይችልም። ግን አንዳንዴቺ ቺ ስራ ብለህ የምታመሻትን ነገር ማቆም አለብ ተጀመርረ ይላል። ሌላስ? ምላቁ ላቁ እቺ አልፎ አልፎ የምታመሻትን ነገር። ሌላስ? ጠዋት እኔን ሳይስሙ መውጣት። እሺ። ሌላስ? እኔን ህዝብ ፊት ለመሳም መሞከር። ታዲያኛው? ለዛሬ ፍቅድ ለዛሬ ብቻ ብዬ ማፈርሰው ህግ የለኝም። እንግዲያው እዚህ ማልሰምሽ ከሆነ ለሌል ማስዘኛ አንድ ነገር ትርሴትኛለች ማለት ነው። የትኛው ይሻለኛል? እንደውም ማምሸት ነው እሱ። በፍጹም አይሆነ ሁለት ወዱ ኮ ነው ደግሞ እኮ አንዴ ብቻ ከንፈርሽ ነው። ምን ከንፈሬ! ይልቁንስ እነ ናዲ ዛሬ ራት ጠርተው ነው። ባንቺ ቤት ማስቀየት ይችማል። ለዛሬ ማምሸቱ ተፈቅዶላል። ለብቻ ግን አይደለም እኔም አለሁበት። የሆነ ሽሙጤ ነገር ነሽ። እኔ ልስራው ብዬሽ ነበረ። ኧረ እኔስ ምግቡ ሳይሆን ነገር ነው የሸተተኝ። የምን ነገር? ሌላ ጊዜ ተስገብግቦ የሚያነሳው ሰውዬ አሁን ቆሌው ነግሮት ነው መሰለኝ። ብደውል ብደውል አያነሳልኝም። ነ ነ መቼስ በዚህ ሰዓት የልጅ አባት ጋር እንጂ አያቱ ጋር አልደውል። አንቺ ደግሞ ምንድን ነው ምንድነው ምታናድጂኝ? የተቆጣሽኝ እኮ ነው። እነማየ መቼም ሰው አያደርጉኝም። ከተማ ወጥተሽ ስራ ሰርተሽ ነው ይልም ብንላት ሌላ ነገር ሰርታ መጣች ብለው የሀገሩ መሳቂያ መሳለቂያ ነው የሚያደርጉ። እሺ አረ፣ ምንድነው እንደዚህ ራስ ላይ ማሟራት? ቋያ ቋያሎ ስት ያለ እንዴ በፊዙነት ሆኖ ነው ማቀው መቼ እንደዚህ አይነት ቁም ነገር ላይ ገብተን እናቅና ነው ማቀው። አናገው ሳሎን ያለው ኑና በቃ ሁሉ ነገር አሁን ነገረው። በዛ ላይ ይሄ ሰርፕራይዝ ምናምን የሚባል ነገር አያስፈልግም። ማታ ደግሞ እና ጌዲዮን እኮ ራጣርተናቸዋል አይደል እንዴ? አዎ አሁ በረከት ውነቱን ነው በቀይጅና ንገሪ ብቻይ ያረግሹ ብቻ መስሉኝ ተ ደግሞ ፈዝጋ አልገባኝም ይ አንቺ ከመቼ ነው አናገውን በዚህ ልክ መፍራት የጀመርሹ አልገባም ጋሽ እኛ ሴቶች ሄደን ሄደን እዚህ ነገር ላይ ስንደርስ ነው ብርክ ያላገባ ነው ማለት ነው ሶሲ ምንድንን ያልማካበድ በቀይጅና ንገሪው? ከሆነ የሆናት ካልሆነ ደሞኝ አለን ልጃችን ተኝታ ነው አሁን ትንሽ አጫወትኳት ና ተኛች ጋሽ ይሄ ነገር ካልተሳካ ግን ሁለት ልጆች ለማጫወት ተዘጋጅ። ይቺ ነገር ቅኔ ነገር እና ልበል? አንተ ቀልድ ምን አለብህ። ለማንኛውም እኔ በጣም ፈርቻለሁ። ይቅናሽ በሉኝ። አቤት ማካበድ! ሶሲ በይቅናሽ። እሺ ይቺ እውነት ግን አላቅልሽም ቢላትስ ማለት እንዴ? እኛ ሳንጋባ እርግዣለሁ ብለ ኖሮ አንጋባም ማለት ነበር። እኔ እና አንቺማ ከመጋባታችን በፊት እኮ እንደዚህ አይነት ነገር አላደረግንም። ያው የእነሱ ስህተት ነው። ልጁ ግን የእውነት ነው። ከዚህ በኋላ ምንም ሚፈጠር ምንም የሶሴ ኃላፊነት አለብን። ባለውለታችንና ሶሲ እንደዚህ በቀላሉ ይረሷ። አበለች ነው መቼም አላደርገው መቼም ለምንድን ነው ስልክ ስደውልክ ማታነሳው? ለምን ነበር የፈለግሽኝ? የፈለግሽኝ ስትል ለምን ነበር የፈለግሽኝ ነው? ሌላ ማርኛ ያለው አይመስለኝም እኮ ሐኪም ቤት ሂጄ ነበር። ለምን እ አሁንስ አበዛው። ታውቁሽ እየጮሽብኝ እኮ ነው። ቆይ ምንድነው እንደዚህ እንደ ስስት የቀያየረክ? ቀደም ቅድም ሐኪም ቤት ሂጄ ምናልባት አርግዘሽ ይሆናል ስትለኝ አልነበር? ምን ምንድነው ያልሽው? አርግዣ አርግዣለሁ እኔ ደግሞ ሌላ ነገር ያልሽ መስሎ ምን ያልኩ መስሎ ነው? አረጭ አለሁ። አንተስ? ሲኖትራ ኪሩጥብህ ሴትዮ አትሳደቢ ብዬሻለሁ። አልገባኝም። ቆይ የሰማሁን ነገር አለ እንዴ? ምን ልሰማ እችላለሁ? እኔ ምን አውቃለሁ። ለማንኛውም እርጉዝ ነኝ ወይ ሶስዬ? እርኩስ እንኳን አይደለሽም። ትንሽ ግን ግትር ነገርሽ ግትር። ያለሽ፣ ትሰማኛለህ። ትለማመጠኛለሽ ለማመጠኛለሽ ብላስበ ከሆነ ተሳስተሃል። በአዋረድ ቤተሰቦቼን ነው እንጂ አንድ ልጄን ማሳደግ አያቅተኝም። ምንድነው? የሚያስቅቅ? እየሳቁ እኮ ነው ሶስዬ። እንጓጓው አናጋው። እንዴት ደስ አይልም? እንጓጓው አሁን ይሄን አባትም የሆነው እንጓጓ እንጓጓ ናርዲ፣ የዛሬ አንቺን ቡናን እንጠጣን እሱ ጋር ቁጭ፣ እስኪ እራሱ እኮ ደባብሽ እንድትደስ እንደሚል ለማንኛውም ቶሎ ብለህ ወደ ክፍለ ሀገር ቤተሰቦች ጋር ሽማግሌ መላክ አለብህ የምን ሽማግሌ እኔ ራሴ እጄ ነው የማናግራቸው ቲ አይደለም ምንድን ነው የምታናግራቸው? ልጃችሁን እንደ እብድ ስለመወዳት ላግባት ብዬ ራሱ ሶሲ አናጋው እየቀለድኩ አይደለም በተለይ አባቴ ደግሞ ወግ ጥባቂ ነው ሶሲ የነሱ ምንም አታስቢ ችግር የለው አስፈላጊ ከሆነም ደግሞ ጌዲና በረከታ ነው እኔ ፍቃደኛ ነኝ ደስተኛ ነኝ እኔ ግን ያው ይሄ ድግስ ሰርግ ምናምን የሚባል ጣጣ በፍጹም አድረግ ደግሰው ያብላክ እንጂ አንተማ፣ በየት በኩል። ይቺ ቅኔ ለእኔም የተወረወረች ይመስላል። ይሄ ደግሰው የሚባለው ጌዲ መሆኑን ጌዲ ብትል፣ ለምን ጌዲን አንድ ድርጅት ውስጥ ስራ ስጠኝ አትለውም? እውነቷን ነው ናርዶስ። እንዴ በቃ ከዚህ በኋላ እኮ የልጅ አባት ነህ። የሆነ ስራ መያዝ አለብህ። ወለም ዘለም ማለት የለም ከዚህ በኋላ። አይገርማችሁ፣ እንዲያውም ትልቅ ምክንያት አግኝቻለሁ። በቃኝ፣ ከአሁን በኋላ እንዲሁም እሰድዳለሁ። እሰድድ ስተደድ ሰዓት ይብላክ። ይሄ ሰውዬ አንድ በሉልኝ ብያለሁ። ምን ሆነ ነው አናገው፣ እኛ ወንድሞች እያለ ወዴት ነው የምትሰደደው? አይው ለካ አናገው። የቤት ክራይ ከሆነ አያሳስባችሁም፣ እኛ ጋር አንድ ክፍል ውስጥ መኖር ትችላላችሁ። እንዴ ሲው እኮ እህታችን ነች። ለማንኛውም የራስህን ቤት ከሰራክ በኋላ ሰው ቤት መቀለብም ሆነ ሰው መቀለብ አይቻልም። ይሄን አስረግጣችሁ ንገሩን። እንዴ ለአንድ ልጅ ዋሽ ጪ ማድረስ አይደለም፣ በረከት ተመልከቱልኝ። ብቻ በአንድ ውሃ ፋብሪካ መክፈት ያምረዋል አናገው አሁን ጊዜው የቁም ነገር ነው፣ የቀሉ ጊዜ አብቅቷል። ለማንኛውም ጽንሱ ሳይገፋ ክፍለ ሀገር ቤተሰቦች ጋር ሽማግሌ መላክ አለብን። እሺ ያልኩኝ ሶስዬ የቤት እቃዎችንም ቶሎ ቶሎ አሟላ፣ አሟሉ አለ። እንዲ ሶስዬ ከዚህ በላይ ምን ላሟላ? ሲጀመር ምን አሟላክና ነው? ሌላ ምን ቀረ የምትለው አልገባኝም። ብቻ እዛች ቤት ውስጥ ልታኖረኝ እንዳይሆን ሶስዬ። ወይነሱ ለምን እዛ ገብቶኛ? እዚያ አንገባ ደግሞ ቀሉን የጀመርኩን አንተ ነህ። በሉኝ። እሺ ምን ችግር አለው? ቤቱ ከጠበባችሁ ለጊዜው የእኛን አንድ ክፍል ወስዳችሁ መኖር ትችላላችሁ። ከእኛ ጋር አደል? አይቻልም። ለራሳችሁ ሌላ እንግዳ ተጨምሮባችኋል አደለሱ። ችግር የለም። ልጅቷ ከእኛ ጋር ትተኛለች። ምን አለበት? ጋሽ ይሄ ሰውዬ ኃላፊነት እንዲሰማው ብታደርጉልኝ። ሱሲ ለጊዜው እነሱ እንዳሰቡት እንደዚሁን፣ ይውልሽ። ከአንድ ከ15 ዓመት በኋላ ቤቶ ተነከራየን። ሱሲ 15 ዓመት ብቻ አስራአምስት ዓመት አላነሰ ውያ ነሱ ሚኒ ቆንጆ እስከዛ ለመግዣ ባይሆንም ለመከራያ ማጠራቀም ያክተኝ ሱ እናንተ እኮ ናችሁ ደግሞ እንዲ። እኛ ደግሞ ምን አደረግን? ምን አለበት ያኔ የሰርጋችሁ ጊዜ መጠጡንም ደስታውንም በልክ አድርጌ ቢሆን ኖሮ ቤት ለመከራየት አስራአምስት ዓመት ይለኛል እንዴ? አስራአምስት ብዙ ነው አዎ እንዲ አስራ አስራአምስት በጣም ብዙ ነው። ኧረ ምን ልጨምር? ዛሬ አሳላፊው አኔ ነኝ። በቃ ይበቃል። እኔ ነኝ ጋ ቁጭ በይ ነይ። እውነትን እኮ ነው። ቁጭ በይ አጠገብም። እንግዲህ በልጣ አጠገብም ይሄ አሁን ተዛመን አብረን አይሻልም? አይ ቆይ የሆነች ስፔሻል የሆነች ነገር መሰራት ነገር አለች። ከስፔሻል በፊት ነይ ነይ፣ በቃ አጠገብኝ ቁጭ በይ። እሺ በይኛ

ይቅርታ ልጅ ብሎ ሽማግሌ የለም። እሺ፣ በነገራችን ላይ ይሄ ራት ሌላም ትልቅ ሰርፕራይዝ አለው። አናግረው፣ ትናገራለህ ወይስ ልቀጥለው? የልጅ አባት ሊሆን ነው። በጣም ደስ ይላል። እንዴት እንዴት አባት እንደሆንኩ ለአዲሱ ልጃችን